እናታችንና ሚና አሰላሙ አሌይኩም። እኛ የመጣ ነው አሁን ከ በቃ የኑር በጎ አድራጎት ማህበር ነው። አንዳንድ ሰዎችን እንደዚህ የተቸገሩ ሰዎችንና አንዳንድ ደግሞ ፈቃጀለላቸውን ሰዎች ስ ለዕለት ጉርስ ይቸግራቸው ይሆናል ብለን ታሳቢ በማድረግ ይችን ያዝናትን ጠቃሚ ለዕለት ጉርስ እንዲተሆንሽ ብለን ለይዘን የመጣ ነው እና አንቺ የኑሮሽ ሁኔታ እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲናይ ተከራቹ ቻናል ቤት ሰዎች እንዴት ናችሁ? ብዙ ተሰሩ። ዛሬ እንደምታውቁት ይዤላችሁ የመጣሁት በድሬ ሮቃ የኑሩ በጎ አድራጎት ማህበር ግሩፕ ነው ማለት ነው። እንዳያችሁት በቃ እንደዚህ የሚሰሩት በጉልበታቸው ማለት ነው ወጣቶች ተሰባስበው ጉርብ ከፍተው በወር በወር አምሳ አምሳ ብር እያዋጡ የቻለም ከዛ በላይ እያዋጣ ኔ በጉልበት የሚሰራውን በጉልበት ይሰራሉ። ገንዘብ የሚጠይቃቸውን ደግሞ ኔ ማቴሪያሉን የሚያሟሉበት በወር አምሳ አምሳ ብር እያዋጡ እንደዛ እያረጉ ምስኪኖች ቤት የሌላቸውን ቤት እየሰሩ፣ ልብስ የሌላቸውን እያለበሱ፣ ምግብ የሌላቸውን ምግብ እየሰጡ፣ የታመሙትን እያሳከሙ በዚህ መልኩ እየሰሩ ነው ወንድሞቻችን። እናም ያኔ ግሩፑን መቀላቀል የሚፈልግ ሰው ወይም እነሱ መርዳት የሚፈልግ ሰው ዛሬ እነሱ ነው ይላቸው የመጣት በጣም የሚደነቁና የሚደግፍ ወንድሞቻችን ናቸው። አህላት ኸይሮች ገንዘብ እያላቸው ግን ኔ የሚረዱት እንደዚህ ያጣሉ እና ማለት የሚረዱ ያጣሉ እና ለእነሱ የምታደርሱላቸው አላት ኸይሮች፣ መቸም ከነዚህ የባሰ ምስኪን አይኖርም። ናቶቻችን እንደምታቸው ልጆች ላቸው ቤት የለላቸው እንዲ ቤታቸው እንደምታወቅ ማለት ነው። ጅ ወጡ ራሱ ቢያወጣቸው ሊያወጣቸው ይችላል። ወንድ ልጅ የለላቸው እንዴ አቅመ ደካሞች በሽተኞች ናቸውና እነሱን እየመረጡ ነው የሚረዱት። እና ወኔ ወንድሞቻችን የሚገድፍ በጉልበትም በሐሳብን በገንዘብ የሚገድፍ ካለ በኮሜንት አስቀምጥልን፣ ቁጥር እሰጣችኋለሁ። የእነሱንም ቁጥር አድራሻቸውን አስቀምጥላችኋለሁ። ይኸው እንደምታወት ማለት ነው። በጣም ሊበራታቱ የሚገቡ ወንድሞቻችን ናቸው። በቃ ጉልበታቸውንም ገንዘባቸውን ሁሉም መሳዋል እየከፈሉ ነው፣ ግን የእነሱ ብቻ በቂ አይሆንም ማለት ነው። በሀገሮቻችን እንደምታውቁት ብዙ የተቸገሩ ማህበረሰብ አሉ ማለት ነው። እንዴት አደራቸው እንዴት ኋላቸው የማይሏቸው ዝም ብለው ቤታቸውን ዘግተው ሲያገኙ የሚበሉ ሲያገኙ ዝም ብለው የሚተኙ ብዙ አሉ እና እና በተለይ ውጭ ያለ ነው ልንግድፋቸው ይገባል እና ለአህለል ኸይሮች አድረሹላቸው ይርዷቸው ማለት ነው። መኪና ያለው በመኪናው ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘብ፣ በቃ እንደዚህ እያሉ እየተባበሩ አሁን ጉርቡን እየመሩት ነው ያሉት። እና እናንተም እነዚህ ወንድሞቻችሁን የምትደግፉ እና የምታገዙ ካላችሁ ቁጥራቸውን አስቀምጥላችኋለሁ። ወደ ጉሩቡ የሚያቀላቀሏቸዋል። አካውንት የፈለገ አካውንት አለ እና ያገዟቸው እላችኋለሁ። ወሰላሙ አለይኩም ወራህመቱላህ በቃ እና የእነሱን ጉርብ መቀላቀል የምትፈልጉ እነሱን እንረዳል ብላችሁ ያሰባችሁ ሰው እኔ ቁጥራቸው አለላችሁ ማለት ነው። አናግሯቸው በዋትስአፕ ወደ ግሩፑ ከፈለጋችሁ ያስገቧቸዋል። የእውነት በጣም ሊበረታቱ የሚገቡ ምርጥ ወንድሞቻችን ናቸው። የኑር በጎ አድራጎትን ልናሳድገ ይገባል።